ቃሉ ከማር ይልቅ ይጣፍጣል። ቃሉ ቃሉ ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ሰላም ጤና ይስጥልን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን ይህን ሳምንት ከእግዚአብሔር ቃል አብረን እየተካፈለን ያለንበት ዋናው ሀሳብ በድነት ውስጥ የተገኘውን የእግዚአብሔርን ታማኝነት ለመመልከት የሞከርን ነው ያለ ነው። መነሻ ሀሳባችን ከቀድሞም ጋር እንደነበረው የተነሳ ነው ዕብራውያን ምዕራፍ 10 ቁጥር 23ን ተሞርክዘን ነው። በዛ ላይ የተጻፈው ሀሳብ እንደዚህ ይነበባል የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ነው። በትናንትናው ቀን ማርያምን ከሉቃስ ምዕራፍ 1:38 ላይ አግኝተናት ምን አጋጠማት የሚለውን በታሪኩ ተጽፎልን እንደተቀመጠው ድንግል እያለች ለዮሴፍ ታጭታ በነበረበት ሰዓት ጸንሳ በመገኘቷ ምክንያት ግራ ለገባቸው ለዮሴፍና ለማርያም ነገሩ ምን እንደሆነ እግዚአብሔር መልአኩን ልኮ ያብራራበት ታላቁን የምስራች የነገረበት የመሰከረበት ጊዜው የመሲሁ መምጫ ጊዜ ደርሷልና ድንግል ትጸንሳለች ተብሎ አስቀድሞ በነቢያቱ አፍ የተነገረው ነገር ወደ ፍጻሜ ለመምጣት እንደጀመረ በትላንትናው ተመልክተናል። ዛሬ ደግሞ ባይገባም በዝምታ መታዘዝ በሚል ርዕስ ዮሴፍን ጮኛዋን እናነሳና ማርያም በትናንትናው እንደዚህ ከገጠማት የዮሴፍስ ገጠመኝ ምን ይመስላል? የሚለውን ደግሞ ለመመልከት እንሞክራለን። ሐሳቡ የሚገኘው ማቴዎስ ምዕራፍ 1 ቁጥር 24 ላይ የተጻፈውን እናነብና በጸሎት ጊዜያችንን ለእግዚአብሔር አሳልፈን እንሰጣለን። ንባቡ እንደዚህ ይነበባል፣ ማቴዎስ ምዕራፍ 1 ቁጥር 24፣ ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰደ። እግዚአብሔር የዘላለም አባት፣ በቃል ተጽፎልን እንደተቀመጠው፣ መንፈስ ቅዱስም ደግሞ እንደሚመሰክርልን ሰምተንህ እንድንታዘዝህ ጸጋህን አብዛለን ሰሚዎች ብቻ ሳንሆን አድራጊዎችም መሆን እንድንችል በቃል የተጻፈው እውነታና በሕይወታችን የሚነበበው እውነታ የሚስማማ አንድ አይነት የሆነ ገዢዋም፣ አድራጊዋም እግዚአብሔር ብቻ የሆነበት ሕይወት መኖር እንድንችል አንተ እርዳን። በቃል እንደተጻፈው አንተን ደስ የሚያሰኝህ ሕያውም ቅዱስም የሆነው መስዋዕት መታዘዝ ነውና፣ ዛሬ ከዮሴፍ ሕይወት ውስጥ ይህንን በእውነት እንድንማር እርዳን። ጊዜና ሰዓቱን ተረከብ። በኢየሱስ ክርስቶስ ስም አሜን። ዮሴፍ ማርያም እጮኛው እንድትሆን ከታጨችበት ከታጨችለት በኋላ እንደ ወጉና እንደ ስርዓቱ ይኖሩ በነበረበት ወቅት ነው። እንግዲህ ማርያም ድንግል ሳለች ጸንሳ በመገኘቷ ምክንያት ከሚኖሩበት ህብረተሰብ እንዲሁም ከሚተዳደሩበት ህግ የተነሳ ሊደርስባቸው የሚችለውን ተቃውሞ እንደዚሁም ደግሞ ሊደርስባቸው የሚችለውን ቅጣት ፍራቻ ዮሴፍ መጽሐፍ እንደሚል ቅድም እንዳነበብ ነው ጻድቅ ሆኖ በድብቅ ሊተዋት ፈለገ ማቴዎስ ምዕራፍ 1 ቁጥር 19 ላይ ዮሴፍ ለማንም ሳይናገር በድብቅ ሊሄድበት ያሰባትን ይህችን መንገድ በአምላክ ፊት ግን የተሰወረ የተደበቀ የተሸሸገ ስላልነበረ እግዚአብሔር አምላክ የማዳኑን ዕቅድ እንዲፈጸም ማርያምን የመረጠ መሆኑን መልአኩን ልኮ የምስራች እንዳበሰረለት ሁሉ ለዮሴፍም ደግሞ ይህንኑ የሰማይ ምስጢር እንዲረዳ መልአኩን እንደላከለት እናነባለን። ለማርያም የምስራች ሰላም ላንቺ ይሁን፣ በእግዚአብሔር ፊት ሞገስን አግኝተሻል። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማንኤል ትዋለሽ። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው የሚለውን ማብራሪያ ከመልአኩ እንዳዳመጠች እሷም ሰምታ እነሆኝ ባሪያ አንተ እንደምትለው ይሁንልኝ ብላ በእምነት እንደተቀበለች እንደዚሁ እግዚአብሔር በሰው ፊት አያደላምና ለእጮኛው ለዮሴፍ ደግሞ ይኸው ሚስጥር ይብራራለት ዘንድ ይገባ ነበርና መልአኩ ላከለት። ነገሩ ግራ ያጋባው ዮሴፍ እንዴት ማርያም ይህንን የመሰለ ነገር በእኔ ላይ ትፈጽማለች እያለ ነገሩን እያብሰለሰለ በተኛበት በዚያች ሌሊት የጌታ መልአክ በሕልም ተገለጠለት። ማርያም በምትችለው መንገድ የትኛውንም ሰዋዊ የሆነ ጥበብ ተጠቅማ የትኛውንም ዘዴ እና ቋንቋ ቃላት አሳምራና ቀምማ ልታስረዳው ብትሞክር፣ ከዛም ደግሞ እንዲያምናት ልታደርገው ብትጥር ድንግል እንዴት ጸንሳ ልትገኝ ትችላለች? ከወንድ ፈቃድ የሚለው ጉዳይ በእርሱም በእርሷም ውስጥ ትልቅ ጥያቄ ፈጥሯል። መገረም ይዟቸዋል። መደናገጥ ይዟቸዋል። ሕብረተሰብ ፈርተዋል። ምን እንባላለን የሚለውም ጉዳይ አሳስቧቸዋል። በእውነት ጌታ እግዚአብሔር ሚስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም የሚለው በአሞጽ ምዕራፍ 3 ቁጥር 7 ላይ የተጻፈው ቃል አስቀድሞ በነቢዩ በኢሳይያስ የተነገረው ድንግል ትጸንሳለች ተብሎ የተነገረው ጉዳይ አሁን ጊዜው ስለደረሰ በእጮኛ በማርያም እየተፈጸመ ያለው ጉዳይ የእግዚአብሔር ሀሳብ ነው እንጂ አንተ እንደምታስበው ከሌላ ወንድ አይደለም፣ እያለ መንገዱን እንዳይስት ሲመልሰው እናስባለን፣ ወይም እየመለሰው እንዳለ እንገምታለን፣ እናነባለን። አሁን ለእኛ ታሪክ ወደኋላ ዞረን ስለምናነበው ነገሩ ይቀላል ግን ዮሴፍ በአእምሮ እና በህይወት ውስጥ የሄደ ያለው ጉዳይ ምን ሊሆን እንደሚችል በወቅቱ መገመት አያዳግትም። እና መልአኩ እንደዚህ ብሎ ካብራራለት በኋላ ምስጢሩ የሰማይ ሀሳብ የሚገለጥበት ጊዜ ስለደረሰ ነው። ምስጢሩ እጮኛ ማርያም ከሌላ ወንድ ጋር ሆና ሳይሆን ነገር ግን የሰማይ ሀሳብ የሚገለጥበት ቃል ኪዳኑ የሚፈጸምበት የእግዚአብሔር የማዳን ጉዳይ የሚፈጸምበት ጊዜ ስለደረሰ ነው። የሰው ጉዳይ ሳይሆን የሰማይ እቅድ ነበረ እያለ እያብራራለት እንደነበረ እናስባለን። ከዚህም የተነሳ ዮሴፍ ጠዋት ሲነቃ ከእንቅልፉ ሁለት ምርጫዎች ነበሩት። እንደ ሰው አንደኛው ምርጫው ለሊቱም ሙሉ ሲያብሰለስላት ሲያወጣት ሲያወርዳት ሲገምዳት የነበረችው ይቺ ማርያም እንዴት እንደዚህ አይነት ስራ ትሰራለች በእኔ ላይ? የሚለውን ሀሳቡን መርጦ ከራሱ ጋር ተነጋግሮ ሰሪውም አድራጊውም እሱ የሆነበትን ሀሳቡን መርጦ እጮኛውን ማርያምን ትቶ መሸሽ ነበር። ሌላኛው ምርጫና ሁለተኛው የተሰጠው ዕድል ደግሞ የጌታ መልአክ እንደገለጠለት ለሚወለደው የእግዚአብሔር ልጅ ምድራዊ አባት ሊሆነው፣ ነገሩ እንዴት ተፈጸመ የሚለውን ነገር ባይገባውም ቅሉ በዝምታ ግን በእምነት ታዞ ማርያምን ሚስት እንድትሆነው እንዲወስዳት እንደታዘዘ ያንን ሲመርጥ ዮሴፍን እናየዋለን። ከእንቅልፉ ነቃ የጌታም መልአክ እንዳዘዘው እንደዚሁ አደረገ ይላል። በማይገቡ ሁኔታዎች ውስጥ ሆነን በእምነት መታዘዝን ከዮሴፍ እንማራለን። አንደኛ ሳሙኤል ምዕራፍ 15 ቁጥር 22። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ይህንን ታሪኩን እንደምንረዳው ይህንን የሚናገረው ለንጉሥ ሳኦል ነበረ። የእግዚአብሔርን ቃል ንቆና የእግዚአብሔርን ቃል ሳያዳምጥ፣ እግዚአብሔርም ቃሉ እንዳዘዘው ሳያደርግ ቀርቶ በሰራው ስህተትና በደል ምክንያት እንደዚህ የሚል ግሳጼና ምክር በሳሙኤል በኩል እግዚአብሔር ሲነግረው እናያለን። መስማት መታዘዝ እግዚአብሔርን ደስ እንደሚያሰኘው ሁሉ የአውራ በግ ስብ ማቅረብም ሆነ መስዋዕት ማቅረብ ደስ አያሰኘውም። ስለዚህ መታዘዝ ከመስዋዕት ይበልጣል የሚለውን ሳሙኤል እንደሚነግረን ዮሴፍ ይህንን ያደረገው ሲታዘዝ እናየዋለን፣ ባይገባውም ቅሉ ነገር ግን መልአኩ የእግዚአብሔር ቃል እንዳዘዘው እንደዚሁ ሲታዘዝ እናያለን። ሮሜ 16 ከቁጥር 25 እስከ 27 እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረውን አሁን ግን የታየውን በነቢያትም መጻሕፍት የዘላለም እግዚአብሔር እንደ አዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን። ስለምን ያወራል ጳውሎስ? ወደ ሮሜ ሰዎች ይህንን መልእክት ሲጽፍ ከዘላለም ዘመናት በፊት ተሰውሮ የነበረው ይህ ወንጌል፣ ያውም ስለ ኢየሱስ ክርስቶስ የሚናገረውና የሚሰብከው ወንጌል፣ እኔም በአደራ ተሰጥቶኝ በአገልጋይ በሐዋርያነት ሳገለግለው የነበረው ይህ ወንጌል አስቀድሞ በነቢያቱ አፍ በመጽሐፍ ተጽፎ ከዘላለም ዘመናት በፊት ተሰውሮ የነበረው ይህ የደህንነት ወንጌል በእምነት መታዘዝ የሆንላችሁ ዘንድ በአሕዛብ ዘንድ ለእናንተ የታወቀ ሆኗል። ስለዚህ ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ በኩል ለዘላለም እስከ ዘላለም ድረስ ክብር ይሁንለት ይላል። እኛም አሜን እንላለን። በእውነት እንደ አሕዛብ ስላልተወን፣ በእምነት የሚሆን መታዘዝ ከኛ ዘንድ እንዲገኝ ጸጋውን ስላበሳለን፣ በኢየሱስ ክርስቶስ በኩል ደግሞ እንዲያው መዳን ለእኛ ስለደረሰን አምላካችንን እናመሰግናለን። ዛሬ ከዮሴፍ የምንማረው ስለገባን ገባን አይደለም፣ የታዘዝ ነው። ስለገባን ገባን እና ስላወቅን ሚስጥሩን ጠልቀን ስለተረዳን አይደለም። አሜን ብለን አዳኛችን ብለን ጌታችን ብለን በፊቱ ያለነው በማይገቡን ነገሮች ላይ እግዚአብሔር አዋቂ ነውና እውነተኛ ነውና አምነ ነው እንከተላለን። ዮሴፍ ባይገባውም ታዞ ትዕዛዙን ጠብቆ ቃሉን አድርጓል። እንደዚሁ እኛም በማይገቡን ነገሮች ላይ በእምነት መታዘዝ እንድንችል እግዚአብሔር ጸጋውን ያብዛለን። እግዚአብሔር የዘላለም አባት በፊትህ ደግሞ እንድንሰማው ስለ ይያው ቃልህ እናመሰግንሃለን። ቃልህ የጸና ነው። ምድርና ሰማይ ቢያልፉ ይቀላቸዋል ቃለ ከሚያልፍ ይልቅ። አንተም ደግሞ እግዚአብሔር ከዘላለም ዘመናት በፊት የነበረውን ምስጢርህን በነቢያት ውሃፍ አድርገህ ገልጸህልናል። በቃለ ተጽፎልን እኛም አንብበነዋል። ስለዚ መታዘዝን እንድንችል እርዳን። ቃልህን እንዳነበብ ነው መታዘዝ ከመስዋዕት ይበልጣል እንዳለው እግዚአብሔር የዘላለም አባት ሆይ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሀሳብና ጉልበታችን አንተን እውነተኛውን እግዚአብሔርን እንድንታዘዝህ፣ እንድናምንህ፣ እንድንከተልህ እርዳን። ይህንን ሁሉ ጸለይን በኢየሱስ ክርስቶስ ስም አሜን። ስለነበረን ጊዜ ቅዱስ እግዚአብሔር አምላካችን የተመሰገነና የተባረከውን። በሚቀጥለው የቃሉ ማዕድ ደግሞ እስክንገናኝ ድረስ የእግዚአብሔር ቸርነት ምሕረትና ጥበቃ በያላችሁበት ከእናንተ ጋር ይሆን። ላለሁ እግዚአብሔር ይባርካችሁ። ቃልህ ቃልህ ከማር ይልቅ ይጣፍጣል። ቃልህ ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።